ሞተ ችብን በቃ ሞተ ችብን እና ጌታ ሆይ ኬሞ የሚባል ደግሞ በዚህ በእጅ የሚሰጥ ነገር አለ። አንድ ሌትር እዝች ነው ዣት የተከፈተ እሱ ብቻ እንዲህ ነቅቶልኝ ስለሄደ ግልቤት ጠረኩና ባለቤቴ የወንድም ሚስት ከባህር ዳር ሪፈር ተብላ የካንሰር በሽተኛ ሆና የመጣችው እና እኔ ካንሰር ስሙን ነው መሰማው እንጂ አላውቀውም። እንፈራለን። ስሙን ከምድራችን እግዚአብሔር ጠርጉ ያንሳልን እንጂ ሁለተኛ ደረጃ ምናምን የሚባል ነገር አለ አላቅም። ሪፈሩን ይዤ ጥቁር አንበሳ አንድ አመት ምናምን ይቆያል እና በአንዴ አይሆንም ሲሉ ፕራይቬት አስገባናት። እኛ በየቀን በየቀን በየቀን ለ15 ቀን በዛ ላይ ማሽን ይበላሻል እያልኩኝ የካቲት አካባቢ ነው ምናምን መታ አራት ወር ሊሆናት የሆነ ቀን ነው የቆየችውና እኔ ጋር ኬሞ የሚባል ደግሞ በዚህ በእጅ የሚሰጥ ነገር አለ። ሞተችብን በቃ ሞተችብን እና ጌታ ሆይ ሰዋ እንዳይወጣ ከዚህ ቤት ሁሉ አመት ታያልኩኝ እውነት እላቸዋለሁ። ልጇ የሆነ ቂቤ የተቀባ እምነትና ሀይላንድ ና ሁለት ሊትር የሆነ ሀይላንድ ጸበል ይዞላት መጥቶ ጠዋት ማታ እሱን እየጠጣች ነው። ባዶ ወዷን ምትሄደው ጨረር። እኔ ግን እዚህ ቤት መጥቼ እውነት እላቸዋሉ፣ ነብይ ምንም ያረገ ነገር የለም ሁል ጊዜ ስመጣ ይዞል ይዞልኝ ነው ሚጸልልኝ ሀይላንዱን ና እሷ ጠዋት ጠጥታ ልትሄድ ልጇ ወጣ ሲል አድሜ ሊድና ቀጠሮ ሊያዝ እንዲቀድምሽ ብሎ ሲሄድ ሀይላው እንዳንሳ አባራጊ ያወጣውና ደፋውትና ከዚህ ወሰድኩትን ውሃ ግጥም አረኩና አስቀመጡት። ቂቤ ደግሞ እውነትም እንዳይቻለውና እሱንም ከቁምሳጥ ላይ ያወረድኩትና አፈሰስኩትና አይሰራም እኔ ከዚያ ላምንም ብዬ እሷ ቤተክርስቲያን ጸበል ነው ብላ ነው ጠዋት እና ማታ አንድ እየወሰደች፣ ባዶዶዋ ነው የምትሄደው። የምታውቁ ከሆነ እኔ ደም ገና የመጣ ቀን ነው ልጁ ይዞ የመጣለት ነው። ደፍቼ አንድ ሌትር ከዚች ነው እንጃት የተከፈተ እሱ ብቻ እንዲህ ነክቶልኝ ስለሄደ ግልቤት ጣራኩና፣ ኤሞ ከባድ ነው እናንተ። እዚህ ክንዷ ስትወስ ትሞትብናለች። እውነት እላቸዋለሁ በቤታችሁ ካንሰር ይሁን ምንም ይሁን እምነት ብቻ ነው የሚያድር። ልጇ እዚህ ስላለ ደወለ ደወለና፣ እያለቀሰ ምን ሆን ካልኩ ሞተች። እንዲህ ብዬ ደንግጬ ነው ልኝ ደኒ አለኝ ወይ ደስ አለኝ ልንገርሽ፣ ላንቺ ለማንም አልተነፈስኩም አለኝ። ቁጭ ብዬ ሶፋ ላይ ነው ያለሁት። ለምን ሰው ከሰለሞን በየሰለ ማዘር እኮ ውጭና አሏት ወጣ። ተመልሳ ስትገባ ዛ ሆስፒታል ውስጥ ያለ ዶክተሮች ሁሉ እንግዲህ አስቡ የወይዘሮ ጽጌ ያሉኝ አሏት አለ ምንድነው? የለም ምንም ነገር አያሳይም። ባባ ኢየሱስ፣ ኢየሱስ፣ ኢየሱስ ምንም ነገር አያሳይም። ደረጃ ሁለት የሚባለው ውስጥ ናት። ኢየሱስ ጌታ ነው አልኩኝና ጽጌ አልኳት፣ ወይ ምንድነው የሰማሁት ስጥ ገኑ አንቺ የዋነሽ የዋምላ ዝም ብለሽ የጠራሽው እግዚአብሔር ነው መሰለኝ አለች። አዳነኝ አለች። ኢየሱስ ጌታ ነው። እውነት እላችኋለሁ፣ የለም ልማሉ ይሻለን። አዎ ዝም አልኳት እና ጽጌ አንድ እውነት ልንገርሽ አልኳት ው መቼም እግርሽን ዘርግተሽ መቀመጥ አቁቶች ኬሞ በዚህ ስትወስድ ሴትዮ ትሞታለች። ምንድን ነው ስትለኝ፣ ያንቺን ጸበል ደፍቻ እኮ ከያለሽ ቤቴ ከገባሽ ጀምሮ ጸበሉን ካመጣ ጀምሮ እኔ ቤት እኮ ጸበልሽ የለም አልኳት እና አለች የሆነ እንደ መቆጣት የእኔ አምላክን አመጣውና ውሃውን አልኳት፣ እሱ ነው ያዳነሽ አልኳት። እውነት እላችኋለሁ

ጭንገፋ ያስቸግረን ነበረ። ይቀራል ስል ይፈሳል። አንድ ቀን እዚህ ቸርች አጋጣሚ በአጋጣሚ ነው የመጣው። ያው ከዚህ በፊት መስክር ያለው ከጸነስኩ በኋላ ጌታ እራት ቀን ነበረ። እዛን እዛ ጋ ቁጭ ብዬ የጌታ እራት እንትን ልባል ስል አባ ቃል እያወጀ ነበር። አንድ አስር ሰዎች አላችሁ ጭንገፋ የሚያስቸግራችሁ ጌታ ቆሟል ይላል። አሜን እኔም አልኩና እኔ አለሁበት፣ በኢየሱስም አሜን አልኩና ወሰንኩ። በእምነት ሄድኩ። ነገ ዛሬ ምክንያት የለውም። በቃ ዝም ብሎ ነው፣ በቃ ያለ ምክንያት ይመጣብኛል። አሁን ከዛን እያለው መጠበቅ ጀምር

ና ዘጠነኛ ወር ገባው፣ ማዋለጃ ክብል አስገባው። መጨረሻ ወር እንደዚህም ደግሞ የጌታ እራት ነበር። መውለጃዬ ሀሙስ ልወልድ፣ እዚህ መጣው የጌታ እራት ቀን ነበረ። የዛለም ደግሞ አባ እንደዚህ ያለፈ ደሞ ይናገር አለኝና ሆዴን ነካኝና ደሞ ይናገር ብሎኝ አለፈ። እኔም አሜን አልኩና፣ ደሙ ይናገር ካለ አሜን ደሞ ይናገር አልኩና ሄድኩኝ። ከዚያ ከሄድኩኝ ቀጠሮ ነበረ፣ ሰኞው ቀጠሮ ሄድኩ። ዶክተሯ ይሄን አየረች እና ተደናገጠች። ም ነው ዶክተር ስላት፣ በጣም ደምሽ ኦበረደ፣ ምን ሆነች ነው ምንድን ነው አለች። ቫይለንስ ሲትከለብጦ ቀኑም አለፈ ወደ አስራ ምናምን ቀን አለፈ አለች። ምን ሆነሽ ነው ስላት እንደዚህ ጋንዲ ለጽፈሽ ነው ደምሽ በጣም ከፍ ብሏል። አሁን ወደ ወደ ጋንዲ ጂ በዚህ ያለች ቀጥ ብዬ ጋንዲ አይደለም ወደ ቤት ሄድኩኝ። የዛለት ሁለት እንትና ነሳውትና ደሙን ወሰድኩና ጌታ ሆይ ደሜ በነጹ ደሜ ቀይረው ደሜን ያጸናው አንተን አሁንም አንተ ደሜን ቀይር አዋጅን ሻሮ አልኩን ጠጣውትና ሆዴ ቀብቼ ባለቤቴን ጠራውና ጋንዲ ሄድኩኝ። ጋንዲም እኔንም አየና አልፏል፣ ግን ምንም ችግር የለም አርብ ትመጫለሽ አርብለት ሲል ለምን ይመጣሽኛል ሲታይ ኖርማል ነኝ። ወደም ብዙም ተቁመቴ ነው መሰለኝ አይታይም። ልጅ ከአንድ ሰዓት በኋላ ቼክ አደረግሻለሁ። በጣም አሞኛል ነጊ ከእጄ ቁጭ ብዬ የእውነት ነው የሚላችሁ ሊወርቅ ነው ልጁ። ግን ማንም ያየኝ የለም በኢየሱስ ነገሩ አይበላሽም አልኩና ለምን ይታወቀኛል ራሴ ስለምታወቅ እነሱ ፕራሶን ሊያደረጉኝ ነው። እኔ በጣም ማህጸኔ ተከፍቷል ስላት የሆነ ነገር አስጫይም በአንድ ኦቨር ጨውኩ። ባዶ አልጋ ነበረ ሮጭ አልጋው ላይ ወጣውና እግሬን ሲከፍቶ ልጅ ተከፍቶ ጭንቅላቱ ወጥቷል።